ጽናተ ቅስም በሙለዓለም ጌታቸው እንደተጻፈ። አንዳንድ ጊዜ እውነተኛ ትምህርት በምቾት ውስጥ ካለፉ ወይንም ከስቃይ ውስጥ ከወጡ ሰዎች ነው መማር የምንችለው የሚለውን እርግጠኛ መሆን ይቸገራለሁ። ምክንያቱም ብዙ በችግር ውስጥ የሚያልፉ ሰዎች አያለሁ። ምቾት ግን የሚገላቸው ቢሆንም ሁላችንም ይህንን እንዴት አልፈዋለሁ ብለን የምንጨነቀው ችግር ሲመጣ ነው። የዛሬ የሰንበት ጽሁፌ በፍጹም መከራ ውስጥ ያለፈውን የቪክቶር ፍራንክልን ምክሮች ላይ ያተኮረ ነው። ይሄ ድንቅ ሰው ከመጀመሪያው ግልጽ የሚያደርገው ችግር አንጻራዊ እንደሆነ ነው። በአሜሪካ በሶፋው ላይ ቁጭ ብሎ ያለ ሰውና በሱዳን የእርስ በርስ ጦርነት መካከል ያለ ሰው እኩል ሊቸገሩ ይችላሉ። ምክንያቱም የመከራ ከባዱ ክፍል ብዙ ጊዜ አካላዊ ሳይሆን ስነ ልቦናዊ ስቃይ ነው። መከራ እንደ ጋዝ ነው ይላል። አንድ ጠብታ ጋዝ በበርሜል ውስጥ ቢከተትም ሆነ በአንድ ትልቅ ክፍል ውስጥ የሚቆጣጠረው ክፍት ቦታ ተመሳሳይ ነው። ያ ጠብታ ጋዝ ክፍሉን ሁሉ መቆጣጠር ይችላል። በተመሳሳይ በበርሚል ውስጥ ቢገባ በርሚሉንም ሁሉ ይቆጣጠራል። መከራም ትልቅነቱና ትንሽነቱ አይደለም። የዛን ሰው አእምሮ ትንሽ የሚሆን ትልቅ በምልአት ነው የሚቆጣጠረው። ለዚህ ነው ፍራንክል በናዚ ካምፖች ውስጥ ስላለውና እርሱ ራሱ ስላለፈበት ሕይወት ሲናገር ማንም አካሉ ጠንካራ ስለነበረ ያንን መከራ አላለፈውም። ይልቁንስ ያንን መከራ ያለፉት ሰዎች የመኖር ምክንያት ወይንም ሚኒንግ የነበራቸው ናቸው ይላል። ለምን የሚለውን የመለሰ ሰው የትኛውንም እንዴት ያልፈዋል ይላል። የተረፉ ሰዎች ከዛ ካምፕ የሚወጡበት ምክንያት ነበራቸው። ሕይወታቸው አሁንም ያላለቀና የሚያሳኩት ትርጉም እንዳላት ያምናሉ። ከዛም የተነሳ መከራን እንደ ቅጣት ሳይሆን እንደ ፈተና ብቻ ነው የሚያዩት። ፍራንክል ሳይቀር ከኦሽዊትዝ ካምፕ ወጥቶ ይሄንን ስቃዩን ሌክቸር ሲያደርግና የህይወትን ትርጉም ሲያስተምር ራሱን ይስለው ነበር። ይሄንን ያለፉ ሰዎች በአብዛኛው ይሄ ግን በእኔ ላይ ለምን ሆነ ሲሉ አይጠይቁም። ለዚህ መከራ የሚስማማ ስብዕና ምንድን ነው ብለው ነው የሚጠይቁት። ፍራንክል ብዙ ጊዜ በህይወት ምርጫ ላይ ኖረን ይችላል መቼም የማንነጠቀው ነፃነት ግን አለን ይላል። ያም አመለካከታችን ላይ ያለን ነፃነት ነው። በሆነ ሁኔታ ውስጥ ስንሆን፣ በዛ ሰዓት ሊኖረን የሚችለውን አመለካከት የመምረጥ ነፃነት ግን አለን ተስፋ ከመቁረጥ አእምሮአችንን መመለስ የውስጥ ሰላምን ለመጠበቅ ራሳችንን ከክፋት ማራቅ እጅ ላለመስጠት መወሰን በሌሎች ላይ ላለመፍረድ መጠንቀቅና ክብርን በትንንሽ ነገሮች ሳይቀር መጠበቅ። በሚገርም ሁኔታ በናዚ ካምፖች ውስጥ የሰዎችን መልካምነት ብቻ ተመልክቶ ማን ሊተርፍ እንደሚችል መገመት ይቻል ነበር ይላል ፍራንክል። ቁራሽ ዳቦዎቻቸውን ለሌሎች ያጋሩ፣ በራብ ወቅት ሳይቀር ክብራቸውን የጠበቁ፣ ሌሎች እስረኞችን ያልካዱ ሰዎች የመትረፍ እድላቸው ሰፍቶና ከነዛ ካምፖች በሕይወት ቆይተው ሲወጡ አይቻለሁ ይላል። እዚህ ጋር ዳዊት ወልደ ጊዮርጊስ በጻፈው መጽሐፍ ላይ ያለ የወሎ ረሃብ ታሪክ ትዝ ይለኛል። የአሜሪካው ሴናተር ኬኔዲ ረሃብተኞችን ጎብኝቶ ተመልሶ ሆቴሉ መተኛት ያቅተዋል። በተመለከተው የተራቡ ሰዎች ብቻ ግን አይደለም። እነዚያ የተራቡ ሰዎች ሰልፍ ጠብቀው ዳቦ አየን ብለው ሳይጋፉና ሳይደባደቡ የተሰጣቸውን አመስግነው ተቀብለው መሄዳቸውና በዛ ሁኔታ ውስጥ እንኳን ክብራቸውን መጠበቃቸው ነበር ያስደነቀው። ብዙዎቻችን እንደዚህ ሥርዓት መያዝና አለመስገብገብ ሕይወትን ለማስቀጠል ትርጉም ያለው ላይ መስለን ይችላል። ይሄ ማንነት ግን በመከራ ውስጥ ቅስምን ከመሰበር ይጠብቀዋል። ቅስም ከአጥንት ውስጥ ያለ አጥንት ነው። የተሰበረ ቅስም ያለው ሰው ጠንካራ አጥንት ቢኖረው እንኳን ቆሞ አይሄድም። የቅስም ጽናቱ ደግሞ ሞራል ነው። ፍራንክል አእምሮ እውነትን መቀበል ሲክድ ይሰበራል ይላል። የአእምሮ ጥንካሬ አሁን ያለውን እውነት በመቀበል የሚመጣ ነው። ጽናት መሸሽ ለማንችለው መከራ ትርጉም በመስጠት የሚገኝ ነው። መቀበል ማለት እጅ መስጠት አይደለም፣ አለመካድ እንጂ የሚታየውን ነገር ኮስሞቲክስና ሊፕስቲክ አለመቀባት እንጂ። ጽናተ ቅስም ያላቸው ሰዎች ፍርሃትን ካልገሩት ፍርሃትን እንዲሁ ከፈቀዱለት አሳስሮ እንደሚያስቀምጥ ያውቁታል። ተስፋቸው ህልም አይደለም። ማለትም የዛሬ ሦስት ወር ወይንም ከዓመት በኋላ ይለወጣል ብለው አይደለም የሚያምኑት። ይሄ እብደት፣ ይሄ ክፋት፣ ይሄ መከራ ግን እንደሚያልፍ ያምናሉ። የመከራው ፍጻሜ በግልጽ አልታየው ያለው ጻዲቁ ኢዮብ በወዳጆቹ ወቀሳ ፊትና በተሸከመው የስቃይ ሰውነት መካከል ቆሞ እንዲህ ነበር ያለው፣ እኔ ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። ይላል ኢዮብ ምዕራፍ 19 ቁጥር 25። ቻርሊ መንገር እንዲህ ይላል፣ የሚደረስበት የፕሬዥር ደረጃ እንጂ የማይሰበር ሰው የለም። ምን ያህል ግፊት ይፈልጋል ነው እንጂ ሰው ሁሉ ይሰበራል። ለዚህ ነው ብርቱ ኢዮብ ሳይቀር ጉልበቴ የድንጋይ ጉልበት ነውን? ሥጋዬስ እንደ ናስ ነውን? ያለው ኢዮብ ምዕራፍ 6 ቁጥር 12። በመከራቸው ወቅት ከዚህ መከራ አንድ ቀን ይታለፋል፣ በዚህ መከራ ውስጥ የሕይወት ትርጉም አገኛለሁ ያሉ ሰዎች የገጠማቸውን የመሻገር አቅም ያገኛሉ። መከራን ማለፍ የሚችሉ ሰዎች በመከራቸው ሰዓት ሳይቀር ትንንሽ ደስታዎችን ይፈልጋሉ፣ በሚያዩት የተፈጥሮ ውበት ይደሰታሉ። በዛ መከራ መካከል ከከዷቸውና ከተዋቸው ሰዎች ላይ አይናቸውን አንስተው ባልጠበቁት ሰዓት የደረሱላቸውን ሰዎች ደግነት እያዩ ያመሰግናሉ። በዛ መከራ ውስጥ ሳይቀር በቀሎችና በራሳቸው ባህሪ ይስቃሉ። ይሄ ህይወት ከዚህ ውጪ መሆን አይችልም። በዚህ መካከል ማለፍ ነው ስብዕና። ህይወት ትርጉም የሚኖራት በመከራ ውስጥ ማለፍ ለፈቀዱ ነው። በዚህ ውስጥ እንኳ እያለፉ ራስ ወዳድነት ሳያሸንፋቸው በመስጠት ሲያምኑ፣ ለእነሱ በቂ ያልነበረውን ለመጋራት ሲፈቅዱ፣ ነውር ሳይነካቸው ወደ መታረጃው ቦታ ሲገቡ ግን ትንሳኤ እንዳለ ክፋት በመጨረሻ እንደሚሸነፍ ሲያምኑ የዛኔ የእነርሱ ታሪክ ለማስተማሪያነት እንደሚውል ሲያውቁ ቅስማቸው እንደጸና አንገታቸው እንደቀና ይሻገራሉ።